ያንዳንዳቸው ይህንም ቪዲዮ ልትሰሙት ይገባል ማለት ነው። አስራ አራት ዓመት የቤቷ ስትኖር የቤተተቿዋን ገመና የእያንዳንዱን የተናገረችውን ነገር ዛሬ ላይ እሱን እንደ ደካማ ጎኗ አድርጋ እያለቻት ያለውን ነገር ወላሂ አስከቴ እነግራቸዋለሁ። ባካችሁ ቶቼ በተለይ ከአረብ ጋር ስትቀራረቡ የቤተሰቦቻችሁን ገመና ብራችሁን ማን እንደሚበላባችሁ የእያንዳንዱን ነገር የምትናገሩት ማለት ነው ራሳችሁ ላይ ነው የሚገለብጡባችሁ በኋላ ላይ ማለት ነው። እና የሚያዝኑላችሁ እንዳይመስላችሁ ገብቷቸዋል። 14 ዓመት ማለት አስቡት እንግዲህ። በአንድ ቤት ውስጥ 14 ዓመት ኖራ መጨረሻ ላይ ግን ቅጥቅጥ አድርጋ ደብድባ መጨረሻ ላይ ያለቻትን ነገር የእያንዳንዱ ነምነግራችሁ ይሆናል። አሰላሙ አሌይኩም ወራህመቱ ላይ በረካቱ ዱቤተሰቦቼ እንዴት ናችሁ? ሰላም ናችሁን? ይገውሉ ሰላም ነው አላ ስበኖ ታላ በያላችሁበት ሰላማችሁን ይብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲስ ዲ መጥቻለሁ። ባካቸው የእኔም ቪዲዮ ላይክ ሼር እያደረጋችሁ ለሁሉም እህቶች አዲስ ስለሚመጡትም ለገዲሞቹም እንዲደርሳቸው ፈልጋለሁ ማለት ነው። ለምን የእያንዳንዳችን የተማርነውን ነገር ሌሎቹም እንዲማሩ ማድረግ አለብን ብዬ ነው ማስበውና መግቢያ ላይ ያያችኋት እህታችን 14 አመት ሳውዲ አረቢያ ላይ ሰርታለች። ግን 14 አመትም የሰረችው አንድ ቤት ውስጥ ነው። አስቡት እንግዲህ አንድ ቤት ውስጥ እስካሁን ስንት ፈተናና ስንት ስቃይ ያሳለፈችበት ቤት። አረቦች ወላሄ ላዝም ያኔ በበሉበት የሚያስታውኩ በበሉበትን። በቃ ዛሬ እናንተ ጥሩ ሆናችሁ እንደ ቤታችሁ አይታችሁ ስራችሁን ወደ ኋላ ሳትሉ እነሱን ሳትፈሩ አላህን ፈርታችሁ የምትሰሩትን ስራ። እነሱ ግን መቼም ቢሆን አረቦች ይወዱኛል፣ አረቦቼ በጣም ጥሩ ናቸው፣ አረቦቼ እንዲናቸው የሆነች ነገር የሆነች ቀን የሆነ ጥፋ ስታጠፉ እድሜ ልካችሁን የሰራችሁላቸውን መልካም ነገር ረስተው በዛች ነገር እናንተን በአንዴ ነው የሚገለብጥባችሁ ማለት ነውና አስራ አራት አመት ሙሉ ቤቷ የሰራችባት መዳሟ መጨረሻ ላይ ግን ሲጣሉ ያለቻት ነገር በጣም ነው ያሳዘነኝ። ማለት ነው እና አረብ የምታምኑ አረቦቹ እንደ ቤተሰብ የሚታዩ ያለባችሁን ችግር ያለባችሁን መከራ ያለባችሁን የቤተሰቦቻችሁን ችግር ብራችሁን ማን እንደሚበላችሁ በራችሁን ለማን እንደምትሰጡ ማን እንደበላችሁ ለማንም እንዳትናገሩ ማን ካተበላችሁ ተበላችሁ ነው። እነዚ አረቦች ለእናንተ አዝነው የሚሰጧችሁ እንዳይመስላችሁ። ለምን በዛ በደካማ ጎን ገብተው እናንተን ቀስማችሁን ይሰብሯቸዋል። በጣም በጣም ከሚባለው በላይ ማለት ነው እና እና አስራ አራት ዓመት ቤት ይሰርቻለሁ ምናምን ብላ ስትላት አስራ አራት ዓመት እኮ እኔ ቤት የሰራሽው ለራስሽ ብለሽ ነው ብርሽን ቤተሰቦችሽ ስለበሉብሽ ነው እና ብርሽን፣ እኔ ያልበላሁብሽም፣ ቤት የሰራሽ እንጂ ያንቺን ደሞዝ ምንም ነገር ያደረግኩበሽ ነገር የለም። ግን የገዛ ቤተሰቦችሽ ብርሽን በልተዋሽ፣ ለዛ ነው እኔ ቤት የሰራሽ እንጂ። ለእኔ ቀንተሽ ነው ወይ ለራስሽ ብለሽ ነው? ይሄ ነገር እውነት ነው። ለራሳችን ብለን ነው። እና የገዛ ያመናቸው ቤተሰቦቻችን ብራችንን ሲያጠፉብን እኛ እዚህ እየሰራን እነሱ እዛ የሚያባክኑብን ከሆነ አንድ ነገር ልንገራችሁ ማለት ነው። እኛ የሰው ሀገር ላይ ስንኖር ሰው ያስፈልገናል። ወላሂ ለሰው ልጅ ሰው ያስፈልገዋል። ለምን ብትውል እዚህ ጋር እናንተ ሰርታችሁ ብር መሰብሰብ ብቻ ሳይሆን ብራችሁን እየሰራችሁ ቦታ ቦታ የሚያደርግላችሁ ሰው ያስፈልጋችኋል። ብር መያዝ ብቻ አይደለም። ከጎናችሁ ሆኖ ለእናንተ ሚያዝንና የእናንተን ጥሩ ጎን ነገር የሚፈልግ እናንተ እንድትለወጡ እናንተ ጥሩ ደረጃ ላይ እንድትደርሱ የሚያስደርጋችሁ ሰው ያስፈልጋችኋል። እናንተ ሰርታችሁን ብር እየሰጣችሁ ያ ሰው ደግሞ ቤት ገዝቶ የሚሰራላችሁ ሰው ያስፈልጋችል። መሬት ገዝቶ የሚያሰማራላችሁ ሰው ያስፈልጋችኋል። ግን እኛ አረብ ሀገር ላይ እኛ ቤተሰቦቻችንን አምነን እነሱም እንዳይቸገሩ እኛም ደግሞ እየሰራን እነሱ ሲቸገሩ እንዴት እንደዋለን ብለን እነሱ እየላክንላቸው አስቀምጡልን፣ እኛ ለነሱ እየረዳን ግን የራሴ ነው ይሄ ነገር አስቀምጡልኝ ወይም ደግሞ ቤት ስሩልኝ ብለን ስንሰጣቸው ብዙ እህቶች በዚህ ነገር ላይ ብራቸው የተቀመጠላቸው እየመሰላቸው በቤተሰቦቻቸው አካውንት፣ በእናታቸው አካውንት፣ በአባታቸው አካውንት፣ በወንድሞቻቸው አካውንት፣ በባሎቻቸው አካውንት እያስደረጉ መጨረሻ ላይ ግን ሄደው ሲያዩ ባዶ ሆኖ የተገኙ ብዙ እህቶች አሉ ማለት ነው። አስራ ሰባት ዓመት ከዚህ በፊት ቪዚዮ ሰርቼበታለው። አስራ ሰባት ዓመት ሰው ሀገር ላይ ቆይታ በቦሎኬት ለእናቷ ለወንድሟ፣ ለራሱ የሰረችውን ቤት እናቲዋ በስሙ አስደርጋ እሷ ወደ ሀገር ገብታ ልጅ እና ልጇንና ቤቷን ልትቀበል በቃ ባሰባፈራችው ነገር ሀገሯ ገብታ ደስተኛ ሆነ መኖር ስለፈለገች ነይ ብለዋት ራሳቸው ነይ ካሏት በኋላ ሀገር ስትገባ ቃላዋን ቀይራ እናት የሰራችውን ቤቷን የካደቻት፣ ማንም ያውቃታት፣ ሶሻል ሚዲያ እኔም ቪዲዮ ሰርቼበታለሁ ማለት ነው በዚህ ነገር። እና በአሁኑ ሰዓት ላይ እንኳን ባዳ የራሳችሁ የምትሉት እንደውም ከባዳው ይልቅ የራሳችሁ ሰው ሲጎዳችሁ በጣም ነው የሚያመው። በጣም ልብ ይሰብራል። በጣም ያኔ አውጥታችሁ የማትናገሩት ቁስል አለ፣ አደለ? በቃ ቤተሰብ ገመና እንዴት ሚዲያ ላይ አውጣለሁ፣ እንዴት ለሰው እናገራለሁ ብላችሁ በውስጣችሁ እየቆሰላችሁ በቁስል ላይ ቁስል እየተጨመረ እናንተ በሽተኛ የሚያደርጋችሁ የእያንዳንድ ነገር አለ ማለት ነው እና እና እንደነገርኳችሁ አስራ አራት አመት እሷ ቤት ስትኖር እየሰራች ለቤተሰቦቿ ትልካለች ቤተሰቦቿ ቤት እንዲሰሩላት ቤተሰቦቿ መሬት እንዲገዙላት እነሱንም እየረዳች ለቤተሰቦቿ ነበረ ምትልከው ያን ሁሉ ቤተሰቦቿ እናት አባቷ በልተዋት። ለዚህም ደግሞ ስደት ሀገር ላይ ለመቆየት ሰበብ የሆኗት የገዛ ቤተሰቦቿ ናቸው ማለት ነው እና እና እያለቻት የነበረውን ነገር ልንገራችሁ እና አንቺ እኮ አስራ አራት አመት እኔ ጋር የቆየሽው ቤተሰቦችሽ ብርሽን በልታዎች፣ ነው ባልሽ ከቶሽ ነው፣ ወንድምሽ ከቶሽ ነው፣ የሰራሽውን ቤትሽን ሽጦብሽ ነው እንጂ ለእኔ ቀንተሽኝ አይደለም። ለራስሽ ጥቅም ብለሽ ነው። ስለዚህ አሁን ደግሞ እኔ ጋር መጥተሽ እኔ 14 ዓመት አንቺ ቤት ለፍቼ ምናምን አትበይኝ፣ ለጥቅምሽ ነው የለፋሽው፣ ነው ያለቻት። እውነት ነው። እኛ እነሱ ቤት መከራቸውን፣ እና መከራችንን፣ ስቃያችንን፣ ጩኸታቸውን፣ ስድባቸውን፣ ማዘዛቸውን እንቅልፋችንን ትተን የምንበላበትን ጊዜ አሳልፈን ሰላታችን እንኳን ከፈጣሪ ጋር የሚያገናኝን ሰላታችን እንኳን አጓድለን እነሱ እንዳይቆጡ ስራው እንዳይጎደልባቸው በጊዜ ተነስተን ቤታችን አስድተን በጊዜ ተነስተን ምግብ ሰርተን በጊዜ ተነስተን ቤታቸውን ጽድት ልብሳቸውን ክውይ አድርገን ያን ሁሉ አድርገን ደግሞ የምንሰራው ለራሳችን ብለን ነው። ለራሳችን ጥቅም ብለን ነው። ቢሞላልን ማንም አረብ ቤት ቁጭ ብሎ ደስተኛ ሆኖ የሚኖር አለ ብዬ አላስብም። የፈለገ ያክል የፈለገ ያክል አረቦቹን ቢትወዱ እነሱ ቢወዷችሁ፣ ህይወታችሁ የተሳካና የራሳቸው የሆነ ነገር ካላችሁ አረብ ቤት አትቀመጡም። ለምን የአረብ ጥሩ የለም። አረቦች ጸባያቸው ጥሩ ልንሆን ሊሆን ይችላል። ማይጨቃጭቁ ማይከታተሉ ሊኖሩ ይችላሉ። ግን እናንተ ስራቸው ላይ ስታጎድሉባቸው ምን ያደርጋሉ? እናንተ ራስ ወጥተው ሌላ መተካት ነው የሚፈልጉት ማለት ነው፣ ገብቷችኋል? ስለዚህ አረብ ማመን ከባድ ነው። አረቦች የፈለገ ያክል ብታምኗቸው ምስጢራችሁን ብትነግሯቸው አዛኝ ቢመስሉ እነሱ አዛኝ መስለው በደካማ ጎኑ ገብተው ምን ሆነሽ ነው ምን አጋጥሞሽ ነው ምናምን ስሏችሁ ደግሞ የሚያዳምጣችሁ ሰው ትፈልጋላችሁ። በዛ ሰዓት ደግሞ እናንተ በቃ ሳታስቡት የውስጣችሁን ቁስል አውጥታችሁ ልትነግሯቸው ትችላላችሁ። እችን ደግሞ እንደ ደካማ ጎን አይተው በዛች መንገድ ገብተው እናንተን ስሜት መስበር ቀስም መስበር። ለራስሽ ብለሽ ነው። እኔ ምን አገባኝ። ቤተሰቦቿ ብሯን እንደበሉባት ጠይቋት። ነግራቸው ሊሆን ይችላል። እና እህቶቼ ራሳችሁን ጠብቁ፣ ብራችሁን ያዙ። ወላሂ ነው ምላችሁ። ትንሽ እንኳን ብር ካላችሁ ሀገር ገብታችሁ የራሳችሁ የሆነ እዚህ ሀገር ላይ ሽንት ቤት አጥበን የሰራ ነው እኮ ሀገር ገብተን እኮ የቀን ስራ መስራት እንችላለን። ሰው ቤት ተቀጥረን መስራት እንችላለን። እኛ ጤና ካለን ጉልበት ካለን ደግሞ ትንሽ ደግሞ የሆነች ብር ይዘን ከሄድን የሆነች ነገር እንደ ንግድ ነገር መጀመር እንችላለን። ሀገር ሆነን እኮ ራሳችን ቤተሰቦቻችን እኮ በአቅማቸው እኮ እየኖሩ ነበር። እኛ እዚህ ስንመጣ ግን ከእኛ ጥቅም ይፈልጋሉ ማለት ነው። እና ሀገር ሆነው አሁን እናንተ እኮ ሀገር ብትገቡ ያ ሰው እኮ ሀገር ያሉ ሰዎች ህይወታቸውን መኖር አያቅታቸውም። እናንተ ግን በሰው ሀገር ላይ እድማችሁን ጨርሳችሁ ጉልበታችሁ አልቆ የሀገር ሁኔታ ረስታችሁ በሰው ሀገር ላይ ብር መያዝ ለምዳችሁ ወደ ሀገር ስትገቡ ግን በጣም ከባድ ነው። ብር መያዝ የለመደ ሰው ብር ማጣት፣ ከሰው እጅ መዘርጋት ማለት በጣም ነው የሚከብደው። ወላሄ ነው ምላችሁ እና ቶቼ ራሳቸውን ጠብቁ። የፈለገ ያክል እድሜ ማስቆጠር ብቻ በስደት ሀገር ላይ እድሜ ማስቆጠር ብቻ ሳይሆን ሰው ያስፈልገናል አቃለው ግን ሆኖም ግን ራሳችሁን ጠብቁ። ከራስ በላይ ነፋ ወላሂ ነው ምላችሁ። ከራስ በላይ ንፋስ። እናንተ ስትኖሩ ነው ሁሉም የሚኖረው። እናንተ እኮ ብትሞቱ ያ ሰው ህይወቱን መቀጠል አያቂተውን ቤተሰብም ቢሆን ማለት ነው። እና ቤተሰቦቻችሁ እየተራቡ ችግር ላይ ወድቀው ህክምና ብር አስፈልጓቸው መጨከን አያስችልም፣ ግን በየጊዜው መላኩን አቁሙት ማለት ነው። ብራችሁን ያዙ፣ ብራችሁን ያዙ። በዚህ ሰዓት ላይ ዘመድ ቤተሰብ የሚሆናችሁ ብራችሁ ነው። ብር ሲኖራችሁ ነው ሁሉም የሚፈልጋችሁ እህቶቼ። እና የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ላይክሼር አድርጉት። አመሰግናለሁ። እና አማባይ ቤተሰብ ቪዲዮ ላይክ ሼር ማድረጋችሁን አትርሱ። ለሌሎቹም እህቶች እንዲደርሳቸው ፈልጋለሁ። ላይክ ሼር አድርጉት። እሺ ሰምታችኋል።